እሷ ማለት አንድ ተራሱ አላት በህይወት ያላት አንቺ። ሰላም ሰላም ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ በጣም በጣም በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ከእናንተ ናፍቆት ውጪ አለሁላችሁ። ትላንትና አይታችኋል፣ ያን ቪዲዮ መና በጣም ነበር የደበደበን እኔ እና ጓደኛዬን። እና እንደዛ ማድረጉ አግባብ አይደለም፣ ምክንያቱም የሰው ልጅ ፕራንክ ያደርጋል ሰው እና ደግሞ በዛ መልኩ እንደዛ መደብደብ፣ እኔ በቃ ጉንጬ እኮ ከራስ ምታስኩኝ የለቀቀብኝ እግዚአብሔርን በጣም ነበር የሚያመውና፣ በጣም ያን ያክል መጥፎ ነገር ነው እንዴ? በእርግጥ ጫት መቃም የሚመከር አይነት ነገር አይደለም፣ ግን ደግሞ እንደዛም ያስደርጋል ብዬ አላስብም። እና በጣም አናዶኝ ነበር እሱን። እናናደለን ብለን እኛ ተናደናል። በእርግጡነት ለመናገር ማለት ነው ከባድ ብጥብጥ ነበር። ኤንዌይ እያያችሁት ነበር ቪዲዮው፣ ግን ደግሞ ቪው ወርዷል እና እየለቀኩም ስላልሆነ ነው። በእርግጥ እየጠፋሁባችሁም ስለሆነ ነው ያው አንዳንድ ነገሮች ሳይመቹ ሲቀሩ ነው የምጠፋባችሁ፣ ወድጄ አይደለም። ግን ደግሞ እናንተ ጋር ስመጣ እናንተ እኔን ማበረታታት አለባችሁና፣ እያበረታታችሁኝ ውድ ቤተሰቦች እና ዛሬ መናን ትላንትና በተለቀቀው ቪዲዮ ላይክ፣ ከዚህ በፊት የተለቀቀው ቪዲዮ ትንሽ ተናዶ ነበር። ንዴት ማናደድ አለብኝ እሱ ማናደድ አለብኝ፣ ምክንያቱም ማናደድ ስለሆነ እናንተንም ትንሽ ፈን እያደረኩኝ ስሙን አደዳ አለብኝ እና ዛሬ ደግሞ ምን አሰብሽ ካላችሁ፣ ትንሽ ለምን ከፍቶኛል እና በቃ ተወው የማለቀቀስ አለብኝ ብዬ አሰብኩኝ። እና በጣም ከፍቶኛል እና ሲከፋኝ፣ እስኪ ምን ሊያስደስተኝ እንደሚችል ያውቃል አያውቅም የሚለውን ነገር አሰብኩኝና መናን ቶሎና ብዬዋለሁ። ላይክ እንደ ከፋኝ ምናምን አልነገርኩትም ግን ቁጭ ብዬ እየጠበኩ ነው። ሁሌ የምንቀመጥበት ቦታ ብዬው መጣሁ። ምናም ብሎኛል። እቤት ነው ያለው። ያው ሲመጣ ያው እንግዲህ እንቀጥላለን። ሲከፋኝ ምን እንደሚያስደስተኝ ደግሞ ምን ሊያደርግ እንደሚችል ቤተሰቦች፣ ሲመጣ እናያለን። የትም ሰዓት ሄዱ፣ ቪዲዮውን እስከመጨረሻ ተከታተሉ እዳችኋለሁ። እና እስካሁን መና አልመጣም፣ እንደምታዩ ቦታውን ላቀየር ምንሆን እንደዘገየ አላቅም ለምን እንዳልመጣ። እሱን አስደብራለሁ። ይሄ ሄርካ ማ ምን ነው ሊርስ ይዛሬ ውሳ ምንድነው? አይኖ፣ እንግዲህ አሁን ሳታስተዋውቀኝ እዛ መጣሁ እኔ ደስ ይላል። አልነገረኝም ነበር ፍቅረኛ እንዳለውስአታቅሳሌ ፍቅር ትባላለች ብ አይነት እና ፋሚሊ የሚወጡ አጋጣሚ ማለት አንተ ያወጣህላት ነው ወይስ ደግሞ ምን፣ ለምን ፈልግሽ ነው? አይ ፈልጌ ነበረ ማውራክ ነገር ነበር፣ ግን ምንድነው የምታወሪኝ ነው? ከደበረሽ ሜቢ ደግሞ ከደበረሽ ነገ ነገ ያ ይደርሳል ላይ ነው፣ ግን ዛሬ ነበር ላወራክ የፈለኩት። አሁን እሷን ይሆናል

እራሱ እንደማንም ታስበው አሁን ቅድም ጓደኛዬ፣ አሁን እራሱ አይደለም ጓደኛዬ ማለት አልገባችም። ማንኛውም እሱ መንገድ ላይ ውጪ ሰላምዬ፣ አሁን መና ብሎ ሰላም የሚለኝ ሰው ጓደኛዬ ነው የምለው። ደግሞ ጓደኛዬ አለ ቤት ፊልም እንዳለ የንብ ጓደኛዬ አለ ጓደኛዬ አለ

አንቺ ምን እሱ እሷን አስበልጬ እንዳ መስሎሽ ነው አይደለም። መናዛሪ በጣም የቸኮል ክቢ ነውና በሰላም ምን ነው ላይክ እኔ ያስ ያልኩት እኔ ላወራክ ነበር የፈለኩት፣ እና እሷ ደግሞ ድንገት ስታስተዋውቀኝ እንትን አለኝ። እኔ ከእሷ መደብቅ ምንም ነገር የለም። እኔ ማለት እሷ እሷ ማለት ነው። ከመጀመሪያ ጀምሮ ነው ከእሷ ጋር ነው የምትደባበቁት። ምን አገልቶሻል አንቺ? ምን ነው ቤስት ፍሬንድ ነው

ምን እያረክኝ ነው? በጣም ተጣበቃችሁ እንትን አላችሁ፣ በጣም እንትን። ወይ እንደ ቀናሽ አንቺ ነው ልታስ ማለት ፍቅረኛ፣ ምን ካለባችሁ ብዬ ነው ምን ተቀመጥ። ምንድን ነው? ወይኔ ለአላክማት የሞከርኩት ማለት ነው። ስለደበራት ነው ደግሞ። እንዴት ነው? እኔ እኮ አሁን እሺ፣ እንዲሁ እዚያ ሂጅ። አንችን ሳይሽ፣ በቃ ከጨለማ ወደ ብርሃን ነው።

ምንድን ነው የምታደርገኝ? ማለት ምንም እኮ ኖርማል እኮ ነው ፍቅረኛ ብትይዘር ምን ምን ምን ምን ነው? እኔ እኮ ስለ ፍቅረኝነት ላይክ የተናገርካቸው ቃላቶች ግን ይደብራሉ።